ስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በዲሲና አካባቢ ሀገረ ስብከት የደብረገነት ገነት መድኃኒዓለም የበኵረ ሃይማኖት ወቱሩፋት ሰንበት ትምህርት ቤት የበጎ አድራጎት ክፍል ሰላምና ጤና ለእናንተ እመኛለሁ። እዚህ ላይ የአሁንም ቪዲዮ ዘግቶ ነው ያደረሱን እንግዲህ ሁለት ወር በላይ ቆይቷል። በወቅቱ ግን ያው ተማሪዎቹ መቶ ሰባ ለሚሆኑ መጠለያ በደብረብርሃን መጠለያ ላሉ ሪፊጅ ስላሉ መቶ ሰማ ተማሪዎች ከሶስት ካምፕ ተመርጦ እንደዚህ ስጦታ ተደርጎላቸዋል። ሁሌም የምንናገረው ያው ቪዲዮ ቀረጻው አንዳንድ ስጦታ ላይ ዝብርርቅ ያለ ነገር አለ፣ ግን እሱ እንደምንም የላኩልኝን ቪዲዮ እንደምንም ያስተካከልኩ ነው እንደዚህ የምታዩት ዞሮ ዞሮ ዋናው ነገር መቶ ሰባ ቦርሳዎች እንዲሁም ዘመናዊ የተሻለ ከዋናው ፋብሪካ እንደውም ባለቤቷ ብዙ ቀንሳልን ጥሩን አድርጋ እነሱ ደርሰዋል ማለት ነው። ቦርሳ ደግሞ ቀላል አይደለም። ሰው ደፍተር ብቻ ቢሰጠው በስነስርዓት ካልተያዘ ደፍተሩ 10 ቀን 15 ቀን ከዛ በላይ ሊቆይ አይችልም እና ይሄ ቦርሳ ደግሞ እስከ አራት ዓመት እስከ አምስት ዓመት ከዛም በላይ አብሯቸው ሊቆይ ይችላል እና በእግዚአብሔር ስም ከልብ እናመሰግናለን። ወደፊት ደግሞ ተጠናክሮ ወደ ሶስት ሺህ ተማሪ ነው ያሉት እና እስቲ አስባችሁበት፣ ለሚቀጥለው ዓመት እግዚአብሔር ያድርሰን፣ በሰፊው ደግሞ ለማዳረስ እንሞክራለን። እኔም በቦታው እገኛለሁ ብዬ አስባለሁ። ለምታውቁት በአገሪቱ ውስጥ ያለው የጸጥታ ጉዳይ ከአዲስ አበባ ለመውጣት በጣም አስቸጋሪ ነው። ትንሻቺ ጉዳይ ይዞኝ ባለመሄዴ ያው እነሱ የላኩልኝ ቪዲዮን ይመስላል። እግዚአብሔር ስጥልን። ይህን ያደርጋችሁ ሁሉ የእግዚአብሔር በረከት፣ ሰላም ሁሌ ከእናንተ ጋር ይሁንላለው። ከልብ አመሰግናለሁ። በዚህ ቦታ ላይ ስንኖር ዛሬ ወደ አምስተኛው ዓመት እርሰናል። እንግዲህ ይህ ሁሉ የቆይነው በእናንተ ድጋፍ፣ በእናንተ እርዳታ ይህ ሁሉ ወደ ስንት ሺ ህዝብ የሚቆጠር ከአስር ሺህ በላይ የነበረ ህዝብ በበጎ አድራጊና በበጎ ፈቃደኛ እዚህ ድረስ ደርሰናል። በልብስም በምግብም በማንኛውም አይነት ስትረዱን የቆያችሁት እናንተ ናችሁ። በእውነቱ እግዚአብሔር እንደሚለው እናንተ አባቴ ብሩካ ብራም ያበላችሁኝ፣ ብጠማ ያጠጣችሁኝ፣ ብታረዝ ያለበሳችሁኝ፣ እንግዳ መሆን ያሳደራችሁኝ እናንተ አባቴ ቡሩካን የዘላለም ህይወት አላት ውረሱ ብሎ የሚመ ያለው እግዚአብሔር እናንተ ነው። በእውነት ይህ ፈጽሞ እናንተ ሽምራቸው ነው። እኛ ነ መክነውና በወቀ ያኖረን አሁንም መቼም በሰው በኑሮ ላይ በጣም ከባድ ስለነበረ ብዙ ነገር ስለሚያስፈልገው ይህን ሁሉ በእናንተ ክንድና በእናንተ ኃይል እየተረዳን እስካሁን ቆይተናል። በእውነት እግዚአብሔር እኛ ያጎደሉን እግዚአብሔር ደግሞ አጥፎ ደርቦ ይስጥልን። እግዚአብሔር ያቆይልን ልጆቻችሁን፣ ቤተሰባችሁን እንደዚህ ያለው ጉዳት ሁሉ ይሰውርልን። እግዚአብሔር ይስጥልን። ወሽም ምርቃቱ ይሄም በዚህ ያለ ህዝብ ሁሉ ሁለጊዜ በጠዋትም በማታም የሚመርቅ የሚያመሰግን ህዝብ ነው። ማንም የማይመርቅ ሰው እንደሌለ እናንተ ታውቁታላችሁ፣ እናም እናውቀዋለን። እግዚአብሔር ይስጥልን። በልጆች በልጆች ደብተር በልጆች ቦርሳ፣ አንተ በማንኛውም በተለያየው እንግዲህ ምን ነገር አይቻልም ወዘተ ነውና፣ በእውነቱ በእናንተ ክንድ እስካሁን ወደ አምስተኛ ዓመት ውስጥ ቆይተናል። ትናንት ትስራቢን የነበራችሁ ለነገም ማለይታችን እናንተ ናችሁ። ሌላ ተስፋ ስለሌለን አሁንም ለነገም ያው ከእናንተ ጋር ነን ማለት ነው። እግዚአብሔር ይስጥልን። እግዚአብሔር ያቆይልን። የጠፋውን እግዚአብሔር ይተካበት እና እግዚአብሔር ያቆይልን። ትውልዳችሁን ይባርክልን። አውረ ዘመሰባያት

ላስተባበራችሁትም ገንዘቡን ድጋፍ ላደረጉትም በጣም ብዙ ተማሪ ነው ያለን። ሌላው ወደ ሌላ ሀገር ይሄድ ነበረ፣ ወደዚህ እንዲመጣ ተደረገ ተባለ። እኛ ጋ አሁንም ቢያንስ ሩብ የሚያለው ተማሪ ሩብ የሚሆነው ተማሪ ነው እዚህ ይሄኔ ቦርሳ ድጋፍ ያገኘው። በጣም ብዙ ተማሪ ነው ያለን። ግን አሁንም እምንለው ነገር ቢኖር ይህን ድጋፍ አድርጋችሁልናል። በፊትም ድጋፍ ሲያደርጉልን ነበረ። ነገም ግን እኛ ወገን እጅ ላይ ነው ያለነው፣ በድጋፍ ነው ያለነው። የወገን እጅ ያስፈልገናል። ዘለቄታዊ መፍትሄ እስከምናገኝ ድረስ የወገን እጅ ያስፈልገናል እና ወገኖቻችን እንዳትረሱን ከኛ እንዳትርቁ በሌላም የምግብ ችግር አለብን የአልባሳት ችግር አለብን የትምህርት ቁሳቁስ አሁንም ችግር አለብን እና ወገናችን ወገኖቻችን ከኛ እንዳትርቁ ነገ መታችሁ ትጎበኙናላችሁ ብለን እናስባለን በጣም እናመሰግናለን ቦርሳዎች ቦርሳዎች እየደረሱ ነው ነው በስምአብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። ወለራታአን ይደለው ሙክር ለቅኖች ምስጋና ይገባቸዋል። መዝሙር 32 ቁጥር 1 እንደሚታወቀው አምላካችን እግዚአብሔር ቅን ለሚያደርጉ ቅን ለሚያስቡ ቅን ለሚሰሩ ሰዎች በነቢይ እግዚአብሔር ቅዱስ ዳዊት አድሮ ለቅኖች ምስጋና ይገባቸዋል ሲል እንሰማዋለን። በዚህ ኃይለ ቃልም የሚጠቀሙ የተጠቀሙ ብዙዎች ናቸው። በእኛ ሀገር ስብከትም ይህንን የእግዚአብሔር ቃል ተግባራዊ በማድረግ የሚሰሩ የሚያሰሩ ብዙ ወገኖች አሉን እንዲሁም በተደጋጋሚ ጊዜ በሰብአዊ ድጋፍ ያላቸውን ወደ ኋላ ሳይሉ በማስተባበር ድጋፍ የሚያደርጉልን ከአካባቢያቸው ተፈናቅለው ለሚገኙ ወገኖቻችን መቶ ሰባ ቦርሳ ከበኵረ ሃይማኖት ወቱሩፋት ሰንበት ትምህርት ቤት ለወገኖቻችን አምጥተው ለወገን ደራሽ ወገን መሆኑን ያሳዩበት ትልቅ ነገር ነው እና በዚህም ምስጋናችን ከፍ ያለ ነው። ይህንን በሀገር ውስጥ አምጥተው ድጋፍ ስላደረጉልን እጅግ እጅግ ከልብ የመነጨ ምስጋናችንን ማቅረብ እንፈልጋለን። ወይም ደግሞ የችግሩ ሰለባ ለሆኑ አካላት የሚሰጠው ደስታ ላቅ ያለ ነው ብዬ እገልጻለሁኝ። ለተደረገልን ድጋፍ ለተደረገልን የወገን ደራሽነት ከልብ እያመሰገን